ጤና ይስጥልን፣ የአሻም ተከታታዮች የዛሬ እለተ ሰኞ ግንቦት 25 ቀን 2017 ዓ.ም ምረት የአሻም ሰባት ዜናዎች የሚያስሩበት ሰዓት ላይ ደርሰናል። ተረኛ ሳላፊው ብራንሸቴ ነኝ። አብራችን ቆዩ። ጋበዝኩ ርዕሰ ጉዳዮችን አስቀደምኩ። ኢትዮጵያ የሱዳን ሰላም እንዲረጋገጥ ድጋፏ እንደምትቀጥል ተገለጸ። ግድቦች ኃይል ለማመንጨት የሚያስችላቸውን በቂ ውሃ ይዘዋል ተባለ። የሲዳማ ክልል በተያዘው በጀት ዓመት ብቻ ከ1.8 ቢሊዮን ብር በላይ ከጎብኚዎች መሰብሰቡን አስታወቀም። ኢትዮጵያ የሱዳን ሰላም እንዲረጋገጥ የበኩሏን ድጋፍ እንደምትቀጥል ተገለጸ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል ሬድዋን ሁሴን ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን ትቀጥላለች ሲሉ ተናግረዋል። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል የተመራ ከፍተኛ የልዑካን ቡድን የጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳኑ ጀኔራል አብደል ፈታ አልቡርሃን አቅርበዋል። መልእክቱን ሬድዋን ሆሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በፖርት ሱዳን በመገኘት አቅርበዋል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልኩ መሪ ሬድዋን ሆሴን ሱዳን ሰላምና መረጋጋቷን ለማረጋገጥ በምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት ገልጸዋል። ግድቦች ኃይል ለማመንጨት የሚያስችላቸውን በቂ ውሃ ይዘዋል ተባለ። የኢትዮጵያ ኤሌክትሪክ ኃይል ሁሉም የኃይል ማመንጫ ግድቦች በበጀት አመቱ የታቀደውን ኃይል ለማመንጨት የሚያስችላቸውን በቂ የውሃ መጠን ይዘዋል ሲል አስታወቀ። 14 የውሃ ኃይል ማመንጫ ግድቦች እስከ ሰኔ 30 ቀን 2017 ድረስ ለማመንጨት የታቀደውን ኃይል ማሳካት የሚያስችል በቂ የውሃ መጠን መያዛቸውን የተቋሙ የህዝብ ግንኙነትና ኮሚኒኬሽን ስራ አስኪያጅ ፍስሐ ጌታቸው ተናግረዋል። በአሁኑ ወቅት ግቤ 3 በለስ ገና ዳዋ 3 ተከዝ ግልገል ግቢ አንድ ፍንጭ ና ነሼ ጢስ አባይ አንድ ቆቃና ሌሎችም ኃይለ ማመንጫት መያዝ የሚጠበቅባቸው ውሃ መያዛቸውን ገልጸዋል። የኤሌክትሪክ ማመንጫ ግድቦቹ ኃይ መያዝ አቅም ከሚሊየን ሜትር መሆኑን አስረጅተዋል። በተመሳሳይ መልኩ ግቤ ሁለት ከግቤ 1 ኢሳባይ 2 ከጣና ኃይቅ አዋሽ 2 3 ከቆቃ የሚጠቀም ወይም የራሳቸው ግድብ የላቸው መሆኑንም አረጋግጠዋል። የሲዳማ ክልል በተያዘው በጀት ዓመት ብቻ ከ1.8 ቢሊዮን ብር በላይ ከጎብኚዎች መሰብሰቡን አስታወቀ። ክልሉ በአንድ ዓመት ውስጥ ብቻ ከ1.3 ሚሊዮን በላይ ቱሪስቶች እንደሚያስተናግድ ይገልጸዋል። ቱሪስቶቹ አብዛኛዎቹ የሀገር ውስጥ ሲሆኑ ከ500 በላይ የሚሆኑት ደግሞ ከሀገር ውጭ የሚመጡ ናቸው ተብለዋል። በብዝሀ ዘርፍ ኢኮኖሚ እድገት መርሃ ግብር ውስጥ የቱሪዝም ሚናው የጎላ መሆኑን ተመላክተዋል። በሀገር ደረጃ የተዘጋጀ የኢኮኖሚ ማሳደጊያ መንገድ የብዝሀ ዘርፍና ተዋናይ አቅጣጫን የሚከተል ሲሆን በስራውም አመርቂ ውጤቶች ተመዝግቧል ተብሏል። ከዚህም ውስጥ ሀገሪቱ በተፈጥሮ የታደለቻቸው ሀብቶች በማልማትና ና በማስተዋወቅ ከፍተኛ ስራ የተሰራበት የቱሪዝም ዘርፍ የራሱን አሻራ እያኖረ ይገኛል ተብሏል። የሲዳማ ክልል በዚህ ዘርፍ ከፍተኛ ስራ እየሰራ ሲሆን፣ የጎብኚዎች ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ ከዘርፉ የሚገኘው ገቢ እየጨመረ ይገኛል ተብሏል። ክልሉ በተፈጥሮና ሰው ሰራሽ መስህቦች የደመቀ ክልል ሲሆን ሃይማኖታዊና ባህላዊ ኩነቶች የጎብኙን ቁጥር በከፍተኛ ደረጃ በመሳብ ክልሉ በዓለም አቀፍ መድረኮች እንዲታወቅ ከፍተኛ ሚና እየተጫወቱ እንደሚገኙ ተጠቁመዋል። ከዚህ በተጨማሪም ዘርፉ ከፍተኛ ገቢ በማስገኘት የድርሻውን እየተወጣ ሲሆን በዘንድሮ በጀት ዓመት በእስካሁኑ አፈጻጸሙ ከአንድ ነጥብ 8 ቢሊዮን ብር በላይ ገቢ ስለመገኘቱም ተመላክቷል። የሲዳማ ክልል የቱሪዝም ዘርፍ በኢኮኖሚ እድገት ውስጥ ሚናው የበለጠ ከፍ እንዲል የወል ብልጽግና ለማረጋገጥ ሂደት ውስጥ ያለው ሚና እንዳለ ሆኖ ሰባት ፓኬጆችን ይዘ የቤተሰብ ብልጽግና ማረጋገጫ ፕሮግራም ውስጥ እንዲካተት በማድረግ ሰፊ ስራ እየሰራ እንደሚገኝ አሻም ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ያገኘችው መረጃ አመላክታል። በጉራጌ ዞን እኖር ወረዳ በማህበረሰብ ተሳትፎ የ52 ኪሎ ሜትር የመንገድ ልማት ስራ ተከናወነ። የእኖር ወረዳ ዋና አስተዳዳሪ መብራቱ ተክሌ በተያዘው የበጀት አመት በባለፉት 9 ወራት ውስጥ 52 ኪሎ ሜትር የአፈር ስራ መስራቱ እና በዚህም አብዛኛው መንገድ ጠጠር ማልበስ ተግባር ተከናውኗል ብለዋል። አክለውን በበጀት አመቱ ከማህበረሰቡ ተሳትፎ ለመንገድ ስራ 64 ሚሊዮን ብር ለመሰብሰብ ታቅዶ 60 ሚሊየን ብር የሚጠጋ ገንዘብ መሰብሰብ መቻውን ገልጸዋል። በዚህም የወረዳው አብዛኛው ቀበሌያት ከወረዳ ማዕከልና ቀበሌ ከቀበሌያት እንዲሁም መንደሮችን ከመንደሮች ጋር በመንገድ መሰረተ ልማት ማስተሳሰር መቻሉን ተናግረዋል። የጉራጌ ማህበረሰብ በመንገድ ግንባታ ስራ በአርአያነት የሚጠቀስ ታሪክ ያለው ነው ያሉት ዋና አስተዳዳሪው፣ ለዚህ ደግሞ የእኖር ወረዳ ማሳያ መሆኑን ጠቁመዋል። የአካባቢው ነዋሪዎችም ከዚህ ቀደም ከነበረው የመንገድ እጦት ምክንያት ማህበራዊና ኢኮኖሚ እንቅስቃሴያቸው ላይ ከፍተኛ ጫና ያሳድረባቸው እንደነበር ገልጸዋል። ታመተ ምረት። የአሻም ሰባት ዜናዎች ቀደም ሲል ተከታተላችኋቸውን ይመስሉ ነበር። አብራችሁን ተነብራችሁና ስለ ተከታተላችሁን ከልብ እናመሰግናለን። ተረኛ ሳላፊው ብራንሽት የነበርኩ ቀሪ የአሻም መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ።